ሰላም፣ የመባ ቲቪ ቤተሰቦች፣ በዘመናዊው የቴክኖሎጂ ማዕበል ውስጥ የቤተ ክርስቲያናችን ጥልቅ ትምህርትና ጥንታዊ ጥበብ አዲስ መገለጫን እያገኘ ነው። ለዘመናት በጉባኤ ቤቶች በመጻሕፍትና በልዩ ልዩ መድረኮች ሲፈስ የነበረው የመንፈስ ቅዱስ ጸጋ አሁን ደግሞ በዲጂታል መድረክ እየጎረፈ ነው። አዎን፣ በጥረትና በፍጥነት እየመጡ ነው። ይህ እየመጡ ነው የሚለው ቃል ከዚህ ቀደም ትምህርታቸውን ለማግኘት ብዙ ጥረት ይጠይቁ የነበሩ ብርቅዬ መምህራን አሁን ራሳቸው በእጃችን ወዳለው ስልካችንና ኮምፒውተራችን በቀጥታ እየመጡ መሆኑን የሚገልጽ ነው። የእነርሱ ጥልቅ ትምህርት በጎ ምክርና የሕይወት ልምድ አሁን በዩቲዩብ ቻናሎቻቸው አማካኝነት በቀላሉና በከፍተኛ ጥራት ወደየቤታችን እየደረሰ ነው። በዚህ ዝግጅት በቅርብ ጊዜ ወደ ዩቲዩብ መድረክ ብቅ ያሉና አገልግሎታቸውን እያሰፉ ያሉ አስር የአባቶቻችንና የወንድሞቻችንን ቻናሎች እናስተዋውቃቸዋለን። እነዚህ መምህራን በተለያዩ የትምህርት ዘርፎችና የአገልግሎት መስኮች የካበተ ልምድ ያላቸው ሲሆን ቻናሎቻቸውም የማይነጥፍ መንፈሳዊ ምግብ የሚቀርብባቸው ናቸው። ይህ ዝርዝር የማስታወቂያ እንጂ የትምህርት ደረጃ ወይም የበላይነትን የሚገልጽ ደረጃ እንዳልሆነ በትህትና እንገልጻለን። እንግዲያውስ የመጡ ያሉትን እነዚህ አስር ቻናሎች እንመልከት። በሁሉም ቻናሎች ላይ ክቡራን እናንተ ተመልካቾቻችን በመግባት ሰብስክራይብ በማድረግ በመጨረሻው ቪዲዮዋቸው ላይ ደግሞ ከመባ ቲቪ ተልከን ነው የመጣነው ብላችሁ ኮሜንት በመስጠት እንድታበረታቷቸው በትህትና እንጠይቃለን። ሊያመልጧችሁ የማይገቡ አስር የዩቲዩብ ቻናሎች አንደኛ ሄኖክ ኃይሌ ኦፊሻል ቻናል ከአስር በላይ መጽሐፍትን በመድረስ የሚታወቁት አንደበተ ርቱዕነታቸውና የቃላት አጠቃቀም ጥበባቸው የሚመሰከርላቸው ዲያቆን ሄኖክ ኃይሌ የዩቲዩብ መድረክን ከተቀላቀሉ ሰነባብተዋል። በቻናላቸው ላይ በዋናነት የቤተ ክርስቲያን ታሪክን የቅዱሳን ገድላትንና የዕቅበተ እምነት ትምህርቶችን በጥልቀት ያቀርባሉ። በከፍተኛ የምስልና የድምፅ ጥራት የሚቀርቡት ትምህርቶቻቸው በተለይ የታሪክ ጥናት ወዳጆችና መንፈሳዊ ዕውቀትን የሚሹ ምዕመናንን ቀልብ ይስባል። ሁለተኛ ሊቀሊቃውንት ሊቃውንት ስምዐኮነ መልአክ ጉባኤ ኤክሌሲያ ሚዲያ የአራቱ ጉባኤያት መምህር የባህር ዳር ሀገረ ስብከት የሊቃውንት ጉባኤ ሰብሳቢና ከአስር በላይ ጥልቅ ይዘት ያላቸው መጻሕፍት ደራሲ የሆኑት ሊቀ ሊቃውንት ስምዐኮነ መልአክ ጉባኤ ኤቅሌሲያ በተሰኘው ቻናላቸው ትምህርታቸውን እያደረሱን ነው። በዚህ ቻናል ላይ በተለይ የቤተ ክርስቲያንን ቀኖና ትውፊትና ሥርዓት የሚመለከቱ ስብከቶችና ትርጓሚዎች ለምዕመናን አእምሮ በሚረዳ መልኩ ይቀርባሉ። የቤተ ክርስቲያንን ትምህርት ከምንጩ ለመቅዳት ለሚፈልግ ሁሉ ተመራጭ መድረክ ነው። አሁኑኑ ሰብስክራይብ እናድርግ። ሦስተኛ ሊቀ ሊቃውንት ዮሴፍ ደሳለኝ ዳቤር ሚዲያ። እሳቸውም የአራቱ ጉባኤያት መምህርና ከስድስት በላይ መጻሕፍት ደራሲ ናቸው። ሊቀ ሊቃውንት ዮሴፍ ደሳለኝ በቻናላቸው ዳቤር ላይ በዋናነት የመጽሐፍ ቅዱስን ትርጓሜ በሰፊው ያቀርባሉ። ቃለ እግዚአብሔርን በጥልቀት ለማወቅና የመጻሕፍትን ሚስጢር ለመረዳት ለሚሹ ሁሉ ይህ ቻናል ወሳኝ የትምህርት ምንጭ ሆኖ እየመጣ ነው። አራተኛ ርዕሰ ሊቃውንት አባ ገብረ ኪዳን ግርማ ፈውስ መንፈሳዊ ሚዲያ። የአራቱ ጉባኤያት መምህር የመጽሐፍት ደራሲና በምንኩስና ሕይወታቸው የሚታወቁት ታላቁ አባት ርዕሰ ሊቃውንት አባ ገብረ ኪዳን ግርማም ፈውስ መንፈሳዊ በተሰኘው ቻናላቸው መንፈሳዊ ፈውስ ይዘው እየመጡ ነው። በቻናላቸው ስብከቶችና ትርጓሚዎች በከፍተኛ ጥራት የሚቀርቡ ሲሆን በተለይ ለነፍስ ረፍትና ለመንፈሳዊ ሕይወት መታደስ እጅግ አስፈላጊ የሆኑ ትምህርቶች ይገኙበታል። ሁላችሁም የመባ ቲቪ ቤተሰቦች ሰብስክራይብ እንድታደርጉም። አምስተኛ፣ ጥበብ ዘተዋሕዶ ሚዲያ ይህ ቻናል በመምህር ተስፋዬ ሞሲሳና ና በመምህር አቢ መኮንን የተከፈተ ሲሆን ትኩረቱም በቤተ ክርስቲያን ውስጥ ኦርቶዶክሳዊ መስለው ምእመናንን ወደ ፕሮቴስታንታዊ አስተምህሮ ለመውሰድ በሚንቀሳቀሱት ተሐድሶዎች ላይ ነው። በዕቅበተ እምነት አገልግሎታቸው የሚታወቁት እነዚህ መምህራን የቤተ ክርስቲያንን እምነትን ለመጠበቅና ወቅታዊ ፈተናዎችን ለመረዳት ለሚፈልግ ሁሉ ጠቃሚ የትምህርት ምንጭ ይዘው እየመጡ ነው። ስድስተኛ ዲያቆን ዘላለም ታዬ። ወጣቱ ዲያቆን ዘላለም ታዬ በተለይም የወጣቶችን የሕይወት ፈተናና የዘመኑን ተግዳሮት በዘመናዊ ቋንቋ በማብራራት ይታወቃል። በቻናሉ ላይ ወጣቶችን ትኩረት ያደረጉ ትምህርቶችን፣ የጋብቻ ሕይወት እና የበዓላት ትርጓሚዎችን ይዞ እየመጣ ነው። በተለይ ለወጣቱ ትውልድ ቋንቋውንና ችግሩን ተረድቶ መጽሐፍ ቅዱሳዊ መልስ የሚሰጥ ቻናል እነሆ የዲያቆን ዘላለም ታዬ ቻናል። ሰባተኛ ዲያቆን ኢያሱ መስፍን መራሁት ቻናል መራሁት ማለት መፍቻ ወይም ቁልፍ ማለት ነው። ዲያቆን ኢያሱ መስፍን በቅርቡ ወደ ማህበራዊ ሚዲያ ብቅ ካሉ ወጣት መምህራን አንዱ ሲሆን በተለይ በአጫጭር ቪዲዮዎቹ አንድን ጥያቄ በጥልቀት ይመልሳል። ከተመልካቾች ለሚቀርቡ ጥያቄዎችም በመጽሐፍ ቅዱስና በአባቶች ትምህርት ላይ ተመስርቶ ምላሽ ይዞ እየመጣ ነው። ስምንተኛ፣ ቀንዲል ሚዲያ። በምስጋናና በንስሐ ዝማሪዎቹ የሚታወቀው ዘማሪ ዲያቆን ቀዳሜ ጸጋ ባለቤትነት የሚመራው ቀንዲል ሚዲያ የተለያዩ መምህራንንና ዘማሪያንን በመጋበዝ ልዩ ዝግጅቶችን ያቀርባል። በተለይም ከሊቀሊቃውንት ስምዐኮነ መልአክ ጋር የሚያቀርበው የፍትሐ ነገሥት ማብራሪያና ከመጋቤ ሃይማኖት ምትኳ በራ ጋር የሚቀርበው ልማድና ክርስትና ተወዳጅ ዝግጅቶቹ ናቸው። ይህ ሚዲያ በርካታ መንፈሳዊ ይዘቶችን ይዞ እየመጣ ነው ዘጠነኛ ኤማሆስ ሚዲያ ይህ ቻናል በአንድ ግለሰብ ወይም መምህር የሚመራ ሳይሆን በተለያዩ ወጣት መምህራን እና የነገረ መለኮት መምህራን እንዲሁም ተማሪዎች የተመሰረተ ታላቅ የመንፈሳዊ ትምህርት መድረክ ነው። በዋናነት በኤማሆስ ፖድካስት ዝግጅታቸው በዘመናችን ያሉ ክርስቲያናዊ ፈተናዎችን፣ ማህበራዊ ጉዳዮችን እና ነገረ መለኮታዊ ርዕሰ ጉዳዮችን በጥልቀት በመወያየት ይታወቃሉ። ከዚህም በተጨማሪ በእንተ ወንጌል ዝግጅታቸው የመጽሐፍ ቅዱስ ክፍሎችን በስፋት ይተነትናሉ። የቤተ ክርስቲያንን ሥርዓት አምልኮ ውበትና ምስጢር የሚዳስሱበት ልዩ ዝግጅትም አላቸው። ለነገረ መለኮታዊ ውይይት፣ ለጥልቅ መንፈሳዊ ዳሰሳና ምሁራዊ ትንተና ለሚሹ ምዕመናን ይህ ቻናል ልዩ የእውቀት ማዕድ ይዞ እየመጣ ነው። አስረኛ ቀሲስ ታምራት ውቤ ኤጲፋንያ ሚዲያ የቴዎሎጂና የስነ ልቦና ዲግሪ ያላቸው ቀሲስ ታምራት ውቤ ከክህነት አገልግሎታቸው በተጨማሪ ደራሲና የስነ ልቦና ባለሙያ ናቸው። ኤጲፋኒያ ማለት ደግሞ መገለጥ ማለት ሲሆን በዚህ ቻናላቸው ላይ በዋናነት ክርስቲያናዊ ህይወትን ከዘመናዊ የህይወት ፈተናዎች ጋር አጣምረው ምክርና ትምህርት ይዘው እየመጡ ነው። እነዚህ እንግዲህ እየመጡ ያሉ የመንፈስ ቅዱስ አገልጋዮች የዩቲዩብ ቻናሎች ናቸው። ከታሪክ ትንታኔ እስከ ቀኖና ማብራሪያ፣ ከዕቅበተ እምነት ውይይት እስከ ተግባራዊ የህይወት ልምምድ ድረስ እያንዳንዱ የራሳቸው የሆነ ልዩ የአቀራረብ ስልትና የሚያተኩሩበት ዋና ርዕሰ ጉዳይ አላቸው። በዲጂታል ዘመን የቤተ ክርስቲያናችን ድምፅ ሆነው የቀረቡትን እነዚህን መምህራን ማስተዋወቃችን አንድ ነገር ነው፣ ነገር ግን ይህን ዝግጅት የምንደመድመው በአንድ የጋራ ተልእኮ ይሆናል። እነዚህን መምህራንና አገልግሎታቸውን በተግባር ለመደገፍ ሁላችንም አንድ የጋራ ተግባር ኖረን እንጠይቃለን። የመጀመሪያው ተግባራችን በዚህ ዝግጅት ላይ የተመለከትናቸውን እያንዳንዱን ቻናል በመጎብኘት ሰብስክራይብ ማድረግ ነው። ይህንን በማድረግ ትምህርታቸው በቀጣይነት እንዲደርሰን እናደርጋለን። ከዚህም በመቀጠል በእያንዳንዱ ቻናል ላይ ወዳለው የመጨረሻ ወይም አዲሱ ቪዲዮ በመሄድ በኮሜንት መስጫው ላይ ሁላችንም በአንድ ድምፅ እንዲህ ብለን እንጽፋለን ከመባ ቲቪ ተልከን ነው ብለን እንጽፋለን። ይህንን የምናደርገው በሁለት ዋና ዋና ምክንያቶች ሲሆን፣ አንደኛው ለእነዚህ መምህራን ድጋፋችንን ከየት እንደመጣን በማሳየት ለማበረታታትና ምስጋናችንን ለመግለጽ ነው። ሁለተኛው ደግሞ እኛ የመባ ቲቪ ቤተሰቦች በዲጂታል መድረክ ላይ ለበጎ ነገር ያለንን አንድነትና ተጽዕኖ ለማሳየት ነው። በአንድ ልብ ሆነን ይህንን የበረከት ሥራ እንደግፍ። ይህንን መረጃ ለሌሎች በማጋራትም የበረከቱ ተካፋይ እንዲሆኑ እናድርግ። የሁሉም ቻናሎች አድራሻ በዲስክሪፕሽን ገጹ ላይ እና በመጀመሪያው ኮመንት ላይ ታገኙታላችሁ መልካሙን ሁሉ በመመኘት የዛሬውን ዝግጅት በዚሁ እናበቃለን። ሰላም እግዚአብሔር ከሁላችን ጋራ ይሁን የሰው ልጅ ታሪክ የእምነትና የጥርጣሬ የብርሃንና የጨለማ የድልና የተስፋ መቁረጥ ታሪክ ነው በዚህ የሕይወት ጉዞ ላይ ቆም ብለን እኛ ማን ነን? መሰረታችንስ ምንድነው? የነፍሳችን ጥማትስ በምን ይረካል? የዛሬው ዓለምስ ወዴት እየወሰደን ነው ብለን ለመጠየቅ ድፍረቱ አለን? መባ ቲቪ ከራሳችን ጋር የምንነጋገርበት፣ ከታሪካችን ጋር የምንታረቅበት፣ ለነጋችን ደግሞ ጋሻ የምንታጠቅበት ሶስት ተከታታይ ዝግጅቶችን ይዞላችሁ መጥቷል። የመጀመሪያው ዝግጅታችን የገሃነም ደጆች ይባላል። የገሃነም ደጆች አይችሏትም የተባለላት ቤተክርስቲያን በታሪክ ማዕበላት ውስጥ እንዴት ተጓዘች? ከግዙፉ የሮም መንግስት ሰይፍ እስከ የምድረ በዳ ወራሪዎች፣ ከውስጥ ከሃዲዎች እስከ ውጭ ጨቋኞች፣ እምነትን ከምድረ ገጽ ለማጥፋት በተነሱ ኃይላት ፊት የጽናቷ ምስጢር ምን ነበር? የሰማዕታትን የደም ታሪክ፣ የአባቶችን የማይናወጥ ጥንካሬና የመለኮታዊውን ጥበቃ ተአምር አብረን እንመረምራለን። እምነት በታሪክ ውስጥ ሲያልፍ ምን ያህል ኃያል እንደሆነ በዚህ ዝግጅት እናያለን። ይህ ታላቅ ኃይል በታሪክ መጻሕፍት ውስጥ ብቻ ቀርቶ ይሆን ወይስ ዛሬም በደከመችው ነፍሳችን ውስጥ ሊሰራ ይችላል? ለእነዚህ ጥያቄዎች ሁለተኛው ዝግጅታችን ምላሽ ይሰጡታል። ይህ ሁለተኛው ዝግጅታችን ደማስቆ ይባላል። ሁላችንም በሕይወታችን የራሳችን የደማስቆ መንገድ አለን። ከስብራታችን ወደ ሙሉነት፣ ከጨለማ ወደ ብርሃን የምንጠራበት ቅጽበት። ከታላቁ ሐዋርያ የለውጥ ታሪክ እስከ አባ ሙሴ ጸሊም የንስሐ ጀግንነት፣ ከእነርሱ ታሪክ ተነስተን ዛሬ ላይ በእኛ መካከል ያሉትን በተአምር ሕይወታቸው የተቀየረ ሰዎችን ሕያው ምስክርነት እናዳምጣለን። የእግዚአብሔር ምሕረት ድንበር እንደሌለው፣ የንስሐም ኃይል ተራሮችን እንደሚያንቀጠቅጥ በገሃድ እናያለን። እንዲህ ያለ የጸና መሰረትና የማያልፍ ተስፋ እያለን ታዲያ ዛሬ ጉልበታችንን የሚያሟጥጠው፣ ሰላማችንን የሚረብሸው፣ መንፈሳዊ ጥንካሪያችንን በስውር የሚሸረሽረው ምንድን ነው? ቀጣዩ ዝግጅታችን ምላሹን ይዟል። ሶስተኛው ዝግጅት ደሊላ ይባላል። በማናስተውለው መንገድ፣ በብኩን ባህል፣ በዲጂታል ሱስና በውሸት ምስሎች ተከበናል። ልክ እንደ ሶምሶን መንፈሳዊ ጥንካሬያችንን በምቾት ጭን ላይ እንድንጥል የሚገፋፉን የዘመናችን ደሊላዎች በዙሪያችን ናቸው። ይህ ዝግጅት እነዚህን ስውር አደጋዎች በማጋለጥ የመንፈስ ጥንካሬዎቻችንን የምንጠብቅበትና በኦርቶዶክሳዊ ጥበብ ራሳችንን የምናስታጥቅበት መንገድን ያሳያል። ታሪክን መመርመር፣ ተስፋን መሰነቅ፣ ለዛሬ ጋሻ መታጠቅ፣ በተለመደው የመባ ቲቪ ጥልቅ የአተራረክና የትንታኔ ብቃታችን እነዚህን ሦስት ወሳኝ ዝግጅቶች ይዘንሎት ቀርበናል። ይህንን ታላቅ መንፈሳዊ ጉዞ አብረውን ለመጓዝ ቻናላችንን ሰብስክራይብ በማድረግ የዚህ ቤተሰብ አካል ይሆኑ። ዝግጅቶቹ ሲለቀቁ በፍጥነት እንዲደርሶት የደወል ምልክቷን ይጫኑ። ይህ የብርሃን መልእክት ለብዙዎች እንዲዳረስ ላይክና ሼር በማድረግ የበረከቱ ተካፋይ ይሆኑ። ሦስት ታላላቅ ተከታታይ ዝግጅቶች በቅርብ ቀን በመባ ቲቪ ብቻ ይጠብቁ።